በሶስት ሺ እኮ ነው ቅጣት በአምስት መቶ ምናምን ምንድን ነው ግን? እግዚአብሔር እንዴት እንግባ፣ ለስድስት አንገባ እነሱ ጋር የት እና ፌሪ ጋር ግቡ እያሉ እየላኩልኝ ነበር። ዲክላይን አድርግ እኔ ጋም ልከው ነበር።

ይሰ እንዴት ምን አነሳዛሽ? ምንም ልክ ሲሄድ እንትን ነበር፣ ውጭ ነበረ። ከዛ ልክ ልደውልለት ስል ራሱ አየኝና መጣ። እናንትን አለ ምናምን ስድስተኛ ላይ ሂጂ ምናምን አለኝ። ሄድኩኝ ከዛ ጨረስኩት። ሜካፕ እስኩል ነው ሜካፕ ስኩል ያወቀት ተጽፎ ነው። ካነ እንትን ተሰጠኝ። ና እንዴት ደግሞ እኔ ነገ አይመቸኝም ልልሽ ልደውልልሽ እኔ የስራ ዛሬ ይጀምራሉ ነበር ነቴ አ የነቴዲ ፍቅር ከዛ ፍቅር ወይ ወይ ስታክ አድርገሻለሁ። ከዛ ዛሬ ክላስ ስንትን እንላለን ብለን አልነበረ አይመቸኝም ምናምን ብዬ ነበረ። ከዛ ማክሰኞ ብያቸው ሆነ አይመችም ነገ አስበው